ሰላም ለእናንተ እንደምናችሁ። በክፍል አንድና በክፍል ሁለት ስለ ኒኪ ላይቭ አፕ የሰራንላችሁ ቪዲዮ እንደተመለከታችሁ ተስፋ በማድረግ ዛሬ በክፍል ሶስት ስለ ታስክ ሴንተር ወይንም ደግሞ ምንሰራቸው ታስኮች ምንድን ናቸው ስለሚሉት ጉዳዮች በዝርዝር የምና ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ታስክ ላይ ስንመጣ ታስክ ላይ ምንሰራቸው በጣም ብዙ ጉዳዮች ይኖራሉ። በዋናነት እዚህ ጋር አራት ጉዳዮች አሉ ወይንም ደግሞ አራት ነገሮች አሉ ማለት ነው። እነሱም የመጀመሪያው ኒውካመር የምንለው ነው። ከዛ ዴሊ አለ። ከዛ ደግሞ ላይቭ የምንለው አለ። በአራተኝነት ደግሞ ፕለይ የምንለው አለ ማለት ነው። እነዚህ አራቱ የየራሳቸው ታስክ ሲኖራቸው የመጀመሪያው ኒው ካመር የሚለው አዲስ የምንገባ ሰዎች ወይንም ወደዚህ ፕላትፎርም ለመጀመሪያ ጊዜ አዲስ የምንመጣ መጣ ሰዎች የሚሰጡን የታስክ አይነቶች አሉ። እዚህ ጋር የምትመለከቷቸው እነዚህን የታስክ አይነቶች ኮምፕሊት ስናደርግ የምንቀበላቸው ወይንም ደግሞ ሪሲቭ የምናደርጋቸው ነገሮች ይኖራሉ ማለት ነው። ስለዚህ እነሱን ጉዳዮች ኒው ካመር ላይ ያሉትን ለማየት ለምሳሌ የመጀመሪያው ላይ ያለው ምን ይላል? ኮመንት ስናደርግ ኮመንት ስናደርግ የሰዎች ሞመንት ላይ ወይንም ደግሞ የሰዎች ስራ ላይ ሄደን ኮመንት ስናደርግ እዛ ላይ ምን ይሰጠናል? እሱ ወደ አንድ ሪኮመንዴሽን ወደ ሶስት ሪኮመንዴሽን ካርድ ይቅርታ፣ ወደ ሶስት ሪኮመንዴሽን ካርድ ይሰጠናል ማለት ነው። የሰዎች ሞመንት ላይ ኮመንት ማድረግ ማለት ምን ማለት ነው? ወደኋላ እንውጣና ለምሳሌ እዚህ ከታች ፖስት እምትላለች እዚህ ፖስት የምትለው ውስጥ ገባና፣ እዚህ ጋር የተለያዩ ሰዎች የተለያዩ ነገርን ይፖስታሉ፣ ፖስት ያደርጋሉ እዚህ ላይ ማለት ነው። ሶ ከዚህ ላይ የተመቸንን ሊሆን ይችላል፣ ወይንም ደግሞ ጀስት ኮመንት ለመስጠት። ለምሳሌ እዚሽ ጋር ኮመንቷ ላይ ገባና ኩል ብዬ ብጽፍ፣ ኩል ብዬ ጽፌ ሴንድ ባደርግ ሄድ ታስክ ነው በራሱ ማለት ነው። ሶ በዚህ ታስኬ ይከፍለኛል ይሄ ፕላትፎርም ማለት ነው። ስለዚህ እንደዚህ አድርጌ እንጠቀማለሁ ፕላትፎርሙ ለእኔ ደግሞ ታስኬን ያስብልኛል ማለት ነው። አዲስ መጪዎች ስንሆን በየቀኑ አንዳንድ እንደዛ ኮመንት ማድረግ ይጠበቅብናል፣ ብናደርግ ሊሰጠን ይችላል ማለት ነው። ሌላኛው ምንድን ነው አይ ቲንክ ከመሀል ነው የጀመርኩላችሁ። ሌላኛው ምንድነው ፖስት ሞመንት የሚል አለ። ፖስት ሞመንት ማለት ልክ እንደነዛ ሰዎች እኛም ሞመንቶቻችንን ፖስት ማድረግ ማለት ነው። ወደኋላ እንውጣና እዚህ ፖስት የሚለው ላይ መተን እንደ ነዚህ ሰዎች የራሳችንን ምንፈልገውን ነገር ፖስት ማድረግ እንችላለን። እዚሽ ጋር የፕላስ ምልክት አለች። እሷን ነክተን እሷን ነክተን ለምሳሌ አልበም ውስጥ ሊሆን ይችላል ገብተን፣ ወይንም በካሜራችን ወይ ቪዲዮ ቀርጸን ፖስት ማድረግ ማለት ነው። ያንን ፖስት ስናደርግ ፕላትፎርሙ ለኛ እንደ ዴይሊ ታስክ ያስብልናል። አዲስ ለምንመጣ ሰዎች ማለት ነው። ስለዚህ አንድ የታስክ አይነት ይሆናል እዚህ ላይ። ሌላው ጆይን ክለብ ነው ክለብ የተለያዩ ክለቦች አሉ። ክለብ የምንለው ምንድን ነው? ከሰዎች ጋር አንድ ላይ ተሰብስበን ቁጭ ብለን ጌሞች የምንጫወትበት የተለያዩ ሪዋርዶችን ሪሲቭ የምናደርግበት ቦታ ነው ክለብ የምንለው። ለምሳሌ ክለቦችን ጆይን ስናደርግ ፕላትፎርሙ ለኒው ካሜሮች ወደ አስር ፍላወር ይሰጠናል ማለት ነው። እዚህ ጋር ደግሞ ሰይ ሄሎ ቱ አዝርስ የሚል አለ። አዲስ እንደመጣችሁ ባሉት ሰባት ቀናቶች ውስጥ ለሰዎች ሄሎ ያላችሁ ብጽፉ ወይንም ደግሞ ሀይ ያላችሁ የተለያየ ቴክስት ብጽፉላቸው፣ አንድ ስጽፉ እሱ ሶስት ሪኮመንዴሽን ካርድ ይሰጣቸዋል ማለት ነው። ለእያንዳንዱ ሳይሆን በቀን አንዴ ነው ይህንን የሚሰጣችሁን። እዚህ ጋር የምታያቸው ነገሮች በቀን አንዴ ነው፣ ለሰባት ተከታታይ ቀናት ይሄንን ይሰጣቸዋል ማለት ነው። ስለዚህ ኒው ካመሮች ክለብ ጆይን አድርጋችሁ ወይም ፖስት ሞመንት አድርጋችሁ ወይ ፖስት አድርጋችሁ የሆነ ሞመንት ወይንም ደግሞ ኮመንት አድርጋችሁ አንዳንድ ርዕሰ ጉዳዮች ላይ ወይንም ደግሞ ሰዎችን ሄሎ ብላችሁ ወይንም ደሞ ሃይ ብላችሁ ከሰዎች ጋር ተጻጽፋችሁ ይሄ በራሱ ታስክ ነው። እሱ ደግሞ የተለያዩ ካርዶችን እዚህ ጋር እየሰጠን ይመጣል ማለት ነው። ይሄ ሪከመንዴሽን ካርድ የምንለው የራሱ ጥቅም አለው። ጥቅሙ ምንድነው? ሪከመንዴሽን ካርድ እዚህ ጋር የምታዩት አምስት ሶስት ሶስት የምትለዋ እነዚህ ሪኮመንዴሽን ካርድ ለመጀመሪያ ሳምንታት ላይ ላይቭ ስንገባ ሰዎች እኛን እንዲመለከቱን ቫይራል ያስወጣልን ወይንም ደግሞ እንድንታይ የሚያደርገን ፓርት ነው ይሄ ፓርት ማለት ነው። ይህንን ሪኮመንዴሽን ካርድ ለሰዎች ስንሰጥ ወይንም ደግሞ እኛ ቤት ስንለቀው ቫይራል ያስወጣናል ማለት ነው። ስለዚህ ይህንን ማስተዋል ያስፈልጋል። አንድ እንድታስተውሉት የምፈልገው ነገር እዚህ ጋር ያሉትን ታስኮች ብትፈጽሙ፣ ዴሊም ላይቭ ፕላይ ወይንም ኒው ካመር ላይ ያሉ ታስኮችን ብትፈጽሙ በቀን ውስጥ ቶታል ቫሊዩ ኦፍ ቱዴይ ሪዋርድስ የሚለው እዚህ ጋር የተቀመጠ አለ ወደ አራት ነጥብ ስድስት አንድ ዶላር ይኖረናል ማለት ነው። ስለዚህ ይሄንን አውቃችሁ ብሰሩ ጥሩ ነው ብዬ አስባለሁ። ሌላው ነገር እዚህ ጋር ዴሊ የሚል አለ፣ ላይቭ የሚል አለ፣ እንዲሁም ደግሞ ፕላይ የሚል አለ። ወደ ሶስት ሌላ የሚቀሩ ታስኮች አሉ። ዴሊ የምንለው በየቀኑ የምንሰራው የታስክ አይነት ነው። በየቀኑ ከእኛ ፕላትፎርሙ የሚጠብቀው የታስክ አይነቶች ናቸው ለምሳሌ እዚህ ጋር ፓርቲ ሩም ኦን ማይክ ኦር ላይቭ ሩም ጆይን ገስት ሊንክ የሚል አለ። ይሄ ታስክ ማለት ነው። እዚህ ጋር የሰዎች ቤት ሄደን ፓርቲ ሩም ላይ ማይካችንን ኦን አድርገን ብንቀመጥ ወይንም ላይቭ ሩም ጆይን አድርገን በገስት ሊንክ ማለት ነው ቁጭ ብንልና ላኪ ጊፍት የምንለው ምንድነው ጋምብል ቢደረግልን ወደ ሰላሳ ሺ ኮይን ጋምብል ቢደረግልን ለ60 ደቂቃ ተቀምጠን ማለት ነው። ለ60 ደቂቃ እንቀመጣለን። በዛ 60 ደቂቃ ውስጥ ወደ 30 ሺህ ኮይን ቢሰጠን ፕላትፎርሙ ለኛ ደግሞ ወደ 6800 ኮይን ማክሲመም ወይንም የመጨረሻ ወደ 6800 ኮይን ይሰጠናል፣ ወይንም ሪዋርድ ይሰጠናል ማለት ነው። ፓርቲ ሩም ኦን ማይክ የምንለው ምንድን ነው? የሰዎች ቤት ሄደን ፓርቲያቸው ላይ ስንቀመጥ ማለት ነው። አሁን እዚህ ጋር ይሄ ላይቭ ነው ከላይ ያለው ይሄ ላይቭ ነው። ይኸውን ላይቭ ሩም ነው፣ የሰዎች ላይቭ ሩም ነው። አሁን ያለውት ይሄ ማለት ነው፣ ላይቭ ሩም ነው። እዚህ ጋር ደግሞ ፓርቲ የሚል አለ። ለምሳሌ ፓርቲ ነክቼ ብገባ ፓርቲ ነክቼ ብገባ እዚህ ጋር የተለያዩ ሰዎች አሉ። እነዚህ ኒዎች ናቸው። ሆት ስኪ፣ ለምሳሌ በጣም እየታዩ ያሉ ሰዎች ጋር ብንገባ፣ እነዚህ ሰዎች አሁን እየታዩ ነው። አንዱ ጋር ነክተን እንገባና ወንበር ላይ መቀመጥ ነው ወንበር ላይ መቀመጥ ነው። አሁን ነክቺ ከገባውኝ ስለሚያቋርጠው ነው ሪከርዱ ለዛ ነው። እና አንዱ ጋር መርጠን እንገባና ወይንም ኤጀንታችን ጋር በተለይ ደግሞ ኤጀንት የሆነ ሰው ጋር እሱ ጋር ገብተን ብንነካው ወይንም ደግሞ ነክተን ብንገባ ጥሩ ነው ብዬ አስባለሁ። ከዛ ላይ ቁጭ ብላ ለስልሳ ደቂቃ ብንቆይ ለስልሳ ደቂቃ ቆይተን ወደ ሰላሳ ሺ ጊፍት ቢሰጠን፣ ጊፍት ስንል የላኪ ጊፍት ነው። የላኪ ጊፍት ማለት ጋምብል ሲደረግልን ማለት ነው ጋምብል ሲደረግልን ፕላትፎርሙ ለእኛ ወደ 6800 ይሰጠናል ማለት ነው። ምን ኮይን ነው የሚሰጠን፣ እዚህ ጋር የኮይን ምልክት ነው ያለው። ሁለተኛው ላይ ምን ይላል? ኢንቫይትስ ስሪ ዲፍረንት ዩዘርስ ቱ ፒኬ ይላል። እዚህ ጋር የተለያዩ ሶስት ሰዎችን ለፒኬ ጨዋታ ለፒኬ ጨዋታ እንጋብዛለን። እነዚህ የጋበዝናቸው ናቸው ሰዎች ቢያንስ 120 ደቂቃ ከኛ ጋር መቆየት አለባቸው ሶስቱ ሰዎች ማለት ነው። ያ ማለት ምንድነው? ለመቶ ሀያ ደቂቃ የተለያዩ ሶስት ሰዎችን ጋብዘን እነዛ ሰዎች ጋር ጨዋታ ተጫውተን ማለት ነው። ስናሸንፍ ፕላትፎርሙ ወደ 6500 ቢን ነው የሚሰጠን። ቢን ማለት ፖይንት ማለት ነው። ኮይን እና ፖይንትን መለየት አለብን፣ ወይንም ቢን እና ኮይንን መለየት አለብን። ሶ እሱን ይሰጠናል ማለት ነው ፕላትፎርሙ። በሶስተኛነት ያለው ዴሊ ታስክ ላይ ሪሲቭ አንከ ሪኮመንዴሽን ካርድ የሚለው ነው። ይሄ ማለት ምንድን ነው? ሪኮመንዴሽን ካርድ በቀን ውስጥ ሊሆን ይችላል ወደ ሶስት ሺህ ሪሲቭ ብናደርግ ወደ ሶስት ሺህ ሪኮመንዴሽን ካርዶች ሪሲቭ ብናደርግ ሪከመንዴሽን ካርድ ያልኳችሁ ቅድም ምንድን ነው? ሰዎች ቤት ሄደን ወይም ራሳችን ቤት እይታ እንዲኖረን ምን የምናደርግበት ነው ካርድ ነች። ያቺ ካርድ ላይቭ ቁጭ ስንል ወይንም ደግሞ ፓርቲ ላይ ስንሆን ላይቫችን ቫይራል እንዲወጣ የሚያደርግልን ካርድ ነው። ስለዚህ ያንን ካርድ በቀን ውስጥ ወደ ሶስት ሺህ ስንቀበል ፕላትፎርሙ ደግሞ ወደ 7500 ይሰጠናል ማለት ነው። ሌላው ደግሞ ሆነር ከምባት ካርድ የምትባላለች። እቺ ካርድ የክለብ ታስክ ውስጥ የምትገኝነች። ክለብ ውስጥ ያለች የታስክ አይነት ነች እቺ ታስክ ማለት ነው። ሆነር ኮምባት ካርድ እንላታለን። ይሄንን በቀን ውስጥ ሁለት ብንሰበስብ ይሄ ፕላትፎርም ደግሞ ለእኛ ወደ ሀያ ፍላወር ይሰጠናል ማለት ነው። ፍላወር ጥቅሙ ምን እንደሆነ እነግራችኋለሁ። ፍላወር የምንለው ነገር ወደ ኮይን የምንቀይረው ጋምብል አድርገን ወይንም ለሰዎች ሰተን እሱ ደግሞ ኮይን የሚያደርግልን አይነት ነው ወይንም ደግሞ ለሰዎች ሰጠን እሱ ምን አድርጎ የሚሰጠን ኮይን አድርጎ የሚሰጠን አይነት ነች፣ ፍላወር የምንላት ነገር ማለት ነው። ሌላው ደግሞ ኮምፕሊት ክለብ ታስክስ ቱ ጌን ፐርስቴጅ ፖይንት ይላል እዚህ ጋር። ፐርስቴጅ ፖይንት የምንለው ክለብ ውስጥ ያለ የፖይንት አይነት ነው። የፐርስቴጅ ፖይንት የምንለው ለምሳሌ ወደ በቀን ውስጥ ወደ ሶስት መቶ ፐርስቴጅ ፖይንት ኮሌክት ብታደርጉ ወይንም ብሰበስቡ፣ ፕላትፎርሙ ደግሞ ለእናንተ ስንት ይሰጣችኋል? ወደ 7500 ኮይን ይሰጣችኋል ማለት ነው ፕላትፎርሙ። ደግሞ ይሄ ታስክ የክለብ ታስክ ነው። ክለብ ውስጥ የሚሰራ ታስክ ነው እንጂ ፓርቲ ወይ ላይቭ ላይ የምንሰራው አይደለም። ልክ እንደ ሆነር ኮምባት ካርድ ማለት ነው ሌላው ደግሞ ኢንቫይት ፍሬንድስ ቱ ሬጅስተር ነው የሚለው ፌስ አውተንቲኬሽን የሰጠ አንድ ሰው አንድ ሰው ምን ብናደርግ ብንጠራ ወይንም ብናመጣ አንድ ሪኮመንዴሽን ካርድ ና ወደ ሀያ ፍላወር ፕላትፎርሙ ይሰጠናል ማለት ነው ይሄ ደግሞ እዚህ ጋር የምታዩት ሌላኛው ምንድነው ራንደም ፒኬ ነው ራንደም ፒኬ ማለት ራንደምሊ ሰዎችን ፕላትፎርሙ ያገናኝናል አራት ጊዜ ነው የምንጫወተው ይሄንን ጨዋታ አራት ጊዜ ስንጫወት አራት ጊዜ ስንጫወት ፕላትፎርሙ ለመቶ ሃያ ደቂቃ ያል ነው ላይፍ መቆየት ያለብን ማለት ነው። ስንቆይ እሱ ደግሞ ወደ አንድ ሺህ ምን ይሰጠናል ፖይንት ይሰጠናል ማለት ነው ፕላትፎርሙ። ሶ ይህንን ስናደርግ ዴሊ ታስክ ላይ የምናገኘው ሪዋርዳችን ነው ማለት ነው። ሌላው ባይንድ ኢሜል ነው። ኢሜላችንን ባይንድ ስናደርግ ከፕላትፎርሙ ጋር ኢሜል ባይንድ ስናደርግ ፕላትፎርሙ ለኛ ወደ ሃያ ምን ይሰጠናል ፍላወር ይሰጠናል ማለት ነው። ሌላው ደግሞ ፓርቲ ሩም ኦን ማይክ ነው። ፓርቲ ሩም ኦን ማይክ ልክ መጀመሪያ ላይ እንዳሳያችሁ። ይሄ ግን የሚለየው ከዛኛው ምንድን ነው ወደ 30 ሚኒት ብቻ ነው መቆየት ያለባችሁ። የላይኛውን ስናየው ወደ 60 ሚኒት ነው መቆየት ያለባችሁ። እንዲሁም ላኪ ጊፍት 30 ሺ ኮይል ሊሰጣችሁ ይገባል። እዚኛው ላይ ግን የሚለው ፓርቲ ሩም ኦን ማይክ ወይንም ላይቭ ሩም በገስት ሊንክ ገብታችሁ ማለት ነው ስትቆዩ ወደ አንድ ሪኮሜንዴሽን ካርድና አስር ፍላወር ይሰጣችኋል ማለት ነው። ይሄ ፕላትፎርም፣ ሌላኛው ነገር ደግሞ ምንድነው? ፖስት ሞመንት ሴንደ ጌት ፊውቸርድ ነው። የተለያዩ ሞመንቶችን ፖስት ስታደርጉና ፊውቸርድ ስትሆኑ፣ ፊውቸርድ ማለት ብዙ ሰው ሲመለከታችሁ ልክ ቫይራል ስትወጡ እንደማለት ነው። በሌላ ፕላትፎርም ቋንቋ ቫይራል ስትሆኑ፣ ይሄ ፕላትፎርም በቀን ውስጥ አንድ ሺህ ኮይን ይሰጣችኋል ማለት ነው። ቫይራል ሆኖ ፖስት ያደረጋችሁት ነገር ሲታይ ይሰጣችኋል ማለት ነው። ዴሊ ይህንን ነገር ስትሰሩ ፕላትፎርሙ ይሄንን ሪዋርዶች ለእናንተ አዘጋጅቶላችኋል ማለት ነው። ሌላው ሶስተኛው ላይቭ የምንለው ነው። ላይቭ ላይ ስንገባ እነዚህን የምናያቸው ነገሮች ፕላትፎርሙ ያዘጋጀልን ሪዋርዶች ናቸው። በጣም ብዙ ናቸው። በሌቭል የተከፋፈሉ ናቸው። እንደምታያቸው ሌቭል ሌቭልም አላቸው። ስለዚህ የተወሰኑትን እናይና ሌሎቹን በዛ መሰረት መረዳት ቀላል ስለሆነ ማለት ነው። ለምሳሌ ሌቭል ዋን ላይ ሆናችሁ ሌቭል ዋን ላይ ሆናችሁ ፐር አወር አምስት ሺህ ፖይንት ለማግኘት ወይንም ቢል ለማግኘት አምስት ሺህ ፖይንት ለማግኘት ፕላትፎርሙ ከእናንተ ቶታል ኢንካማችሁ ላይቭ ላይ ቁጭ ብላችሁ አራት መቶ ሺህ ቶታል ኢንካም እንዲኖራችሁ ኤክስፔክት ያደርጋል ማለት ነው። ያ ማለት አራት መቶ ሺህ ጊፍት ሊሰጣችሁ ይገባል፣ ምን ቢን ወይንም ፖይንት ሊሰጣችሁ ይገባል ማለት ነው። ያኔ ፕላትፎርሙ ለእናንተ ደግሞ በቀን ውስጥ አምስት ሺህ ይሰጣችኋል፣ አዲሽናሊ አምስት ሺህ ይሰጣችኋል በየሰዓቱ ማለት ነው። ሌቭል ዋን ፕሮ የሚል ደግሞ አለ። ሌቭል ዋን ፕሮ ላይ ስንመጣ ደግሞ እዚሁ ሌቭል ዋን ላይ ሆናችሁ ፐር አወር ስድስት ሺህ አምስት መቶ ለማግኘት ምን ማድረግ አለባችሁ? እንደ ቅድሙ አራት መቶ ሺህ ቢል ሊኖራችሁ ይገባል፣ ጊፍት ሊሰጣችሁ ይገባል፣ ቶታል ኢንካማችሁ ማለት ነው። ከዛ በተጨማሪ ደግሞ ጋምብል ሊደረግላችሁ ይገባል። ላኪ ጊፍት ኢንካማችሁ ወደ ስልሳ ሺ ፖይንት ሊኖር ይገባል ማለት ነው። በላኪ ጊፍት ወይም ሰዎች የእናንተ ቤት ላይ ላይፍ ቁጭ ብለው ጋምብል እያደረጉላችሁ ወደ ስልሳ ሺ ፖይንት ስታገኙ ያኔ ፕላትፎርሙ ለእናንተ ደግሞ በሀወር ስንት ይሰጣችኋል? 6500 ፖይንት ወይም ቢን እየሰጣችሁ ይመጣል ማለት ነው። ሌቭል 2 ላይም እንደዛው። ሌቭል 2 ምንለው ላይ ስንገባ ወደ 7500 ፐር ሃወር እንዲሰጠን ነው። ያ ማለት ከኛ የሚጠበቀው ሪኳየርመንት ምንድነው? ወደ 1 ሚሊዮን 100 ሺህ ፖይንት ላይቭ ላይ ቁጭ ብለን ማግኘት አለብን። ከዛ ደግሞ ፕሮ ምንለው ደግሞ አለ ላይቭ ሌቭል ቱ ፕሮ ምንለዋለ ወደ 9000 ፐር አወር እንዲሰጠን ነው። ወደ 9000 ፐር አወር እንዲሰጠን ነው። ይሄንን ደግሞ ስንፈልግ ምን እናደርጋለን? 1 ሚሊዮን 100 ሺህ ጊፍት ሊሰጠን ይገባል። እንዲሁም ደግሞ ላኪ ጊፍት ኢንካማችን ወደ መቶ ሰላሳ ሺህ ሊኖር ይገባል። ላኪ ጊፍት ኢንካም እንዳልኳችሁ ሰዎች እኛ ቤት ሆነው ጋምብል ሲያደርጉ ወደ መቶ ሰላሳ ሺህ ፖይንት ስናገኝ ማለት ነው። ኮይን እነሱ ጋምብል እያደረጉ ማለት ነው። ሶ ሌሎቹን በዚሁ መሰረት መረዳት ቀላል ነው። ሁለቱን ስለነገርኳችሁ የሌቭል ዋን እና የሌቭል ቱን ማለት ነው። በዛው መሰረት እንሄዳለን ማለት ነው። ስለዚህ ዴሊ ታስካችን ላይ አንዱ ላይቭ ነው። ላይቭ ስንሰራ ይሄንን በየቀኑ መስራት እንችላለን ማለት ነው። ሌላው ምንድን ነው? ፕሌይ የምንለው ነው። ፕሌይ የምንለው ምንድን ነው? እዛ ላይቭ ላይ ቁጭ ብለን ወይንም ደግሞ የሰዎች ቤት እየሄድን ሊሆን ይችላል ምን ማድረግ አለብን? ላኪ ጊፍት ስንሰጥ ያንን ስናደርግ ፕላትፎርሙ ለእኛ ምን ይሰጠናል የሚለው ነው። ለምሳሌ ጊቭ ላኪ ጊፍትስ ራቢ የምትባለዋን እየሰጠን ስንመጣ ወደ 80 ዩኒት ማለት ነው። ወደ 80 እየሰጠን ስንመጣ ፕላትፎርሙ ለእኛ ማክሲመም ወደ 5600 ኮይን እየሰጠን ይመጣል ማለት ነው። ፕሌይ ጌምስ አድርገን ስናሸንፍ ወይንም ደግሞ ጌሞችን ተጫውተን እዚሽ ጋር እንደምታዩት የጌም ምልክት ነች የጌም ምልክት ነሽ። ጌም ተጫውተን ወደ 150 ሺ ኮይንስ እናሸንፍ፣ ወደ 150 ሺ ኮይንስ እናሸንፍ እና ደግሞ ፓርቲ ሩማችን ኦን ሆኖ ወይንም ላይቭ ሩማችን በገስት ሊንክ ጆይን አድርገን ማለት ነው ለ90 ደቂቃ ስንቆይ ፕላትፎርሙ ለኛ ወደ መቶ ፍላወር ይሰጠናል ማለት ነው። ስለዚህ እዚህ ጋር ሪኳየርመንቱን ማስተዋል አለባችሁ። ሁሉም ላይ ስታዩዋቸው ሪኳየርመንት አላቸው። ጌሙን ዊን ስታደርጉ 150 ሺ እዚህ ጋር ለምሳሌ ፓርቲ ሩማችሁ ማይኩ ኦን ሆኖ ወይንም ደግሞ በላይቭ ሩም ውስጥ ቁጭ ብላችሁ ለዘጠና ደቂቃ ቆይታችሁ ይሄንን ስትሰሩ ይሄንን ዊን ስታደርጉ ጌም ተጫውታችሁ ማለት ነው ፕላትፎርሙ ለእናንተ ወደ መቶ ፍላወር ጊፍት ይሰጣችኋል ማለት ነው። ሶ ይሄንን ማስተዋል ይኖርባችኋል። ሌላው ሪሲቭ ላኪ ጊፍትስ ነው። ቼሪ የምትባል የላኪ ጊፍት አይነት አለች፣ ቼሪ የምትባል ማለት ነው። እሷን ሪሲቭ ስታደርጉ ወደ መቶ ሀምሳ ዩኒት ወደ 150 ዩኒት ሱን ሪሲቭ ስታደርጉ እና ደግሞ ላይቫቹ 120 ደቂቃ ስትቆዩ ላይቭ ላይ ማለት ነው። 120 ደቂቃ ስትቆዩ ፕላትፎርሙ ለእናንተ ወደ 6500 ፖይንት ይሰጣችኋል ማለት ነው። በጊፍት መልክ ለእናንተ ይሰጣችኋል ማለት ነው። ሶ እነዚህን ማየት ነው። ሰርፕራይዝ ቦክስ የሚባል አለ፣ ፕሌይ ጊፍት ዌል የሚባል አለ። እነዚህንም ስትጫወቱ ይሄንን እንሰጣችኋለሁ ነው እያለ ያለው ማለት ነው። ስለዚህ ታስካችን ላይ በዋናነት ዴይሊ ኒው ካመር ና ላይቭ ና ፕሌይ የምንለው ላይ እነዚህን ጉዳዮች አስተውለን በቀን ውስጥ ብንሰራቸው ቢያንስ ቢያንስ ወደ አራት ዶላር ወይንም ደግሞ አራት ነጥብ ስድስት ዶላር በቀን ውስጥ መስራት ይቻላል ማለት ነው ዴሊ ይህንን መስራት ይቻላል ማለት ነው ሌላው ምንድን ነው ታስኮቻችንን ከሰራን በኋላ እነዚህን ታስኮች እዚህ ጋር የምትመለከቷቸው ፍላወሮች አሉ ሪኮመንዴሽን ካርዶች እንደምትመለከቱት አሉ እና እነዚህ እነዚህን እንዴት ነው መጠቀም እንችለው የሚለው ብዙዎቻችሁ ጋር ጥያቄ እንደሚፈጠር እርግጠኛ ነኝ እዚህ ጋር የምታዩቸው ለምሳሌ ይሄ ፍላወር ነው እነዚህን ሪሲቭ ካደረግን በኋላ እንዴት ነው የምንጠቀማቸው የሚለው በጣም መሰረታዊ ጥያቄ ስለሆነ እነሱን እንዴት መጠቀም እንደምንችል እኔ ለምሳሌ የራሳችንን ቤት ሊሆን ይችላል ወይንም ደግሞ የሰዎች ቤት ገብተን እንዴት መጠቀም እንደምንችል ነው የምናየው። ለምሳሌ እዚህ ጋር ከላይ የምትመለከቱት ሰው አለ። እዚህ ጋር እሱ ቤት እንግባና እሱ ጋር ሄደን ገብተን መስራት ነው የሚጠበቅብን ወይንም ደግሞ ማድረግ ነው የሚጠበቅብን ማለት ነው። ለምሳሌ እዚህ ጋር ከታች እንደምትመለከቱት ከታች እዚሽ ጋር እቺ ምልክት ትታያቸዋለች። እቺ የጊፍት ምልክት ማለት ነው። እቺን የጊፍት ምልክት እንነካና እንገባለን። እዚህ ጋር የምታያቸው ነገሮች አራቱ ነገሮች ፖፑላር አለ፣ እዚህ ጋር ላኪ አለ፣ ሆቢ ሚል እና ባክ ፓክ ሚል አለ። እዚህ ጋር አራት ነገሮች አሉ። ፖፑላር የምንለው ለምሳሌ ለዚህ ልጅ ወይንም ደግሞ እዚሽ ጋር ለምታያቸው እዚህ ጋር እነዚህ ሰዎች ናቸው ወንበሩ ላይ የተቀመጡ ሰዎች ማለት ነው። ለእነሱ ሊሆን ይችላል። ለልጁ ብቻ አሁን ይሄ ሱፐር እዚህ ጋር ይታያቸዋል። እዚህ ጋር ይሄ ይታያችኋል። ይሄ ለልጁ ብቻ ነው ልጁ ላይ ብቻ ነው ሰሌክት የተደረገው። ለምሳሌ ሶስት ሰው ላይ ላደርግ ብል ይኸው አራት ሰው ላይ ያደረግኩኝ ከልጁ ጭምር ማለት ነው። ስለዚህ ይሄ ፖፑላር የምንለው ምንድነው? ለሰዎች ጊፍት ለመስጠት አሁን ለእነዚህ አራት ሰዎች አስር ኮይን ነው ልሰጣቸው የፈለግኩት። አስር ጊዜ ነው ሲሰላ ሶ ሴንድ ስለው ለእነሱ ይሰጣቸዋል ማለት ነው ለሰዎቹ ማለት ነው። ይሄ ፖፑላር የምንለው ለሰዎች ጊፍት ለመስጠት የምንጠቀምበት ቦታ ነው። ላኪ የምንለው ደግሞ ቅድም ታስኮቻችን ላይ ሳሳያችሁ ላኪ ጊፍት ስሰጡ ወይንም ሲሰጣችሁ ምናምን ስላችሁ ነበር፣ እና እሱ ነገር ነው። ይሄ ለምሳሌ እዚህ ጋር ቼሪ ምትላለች፣ እዚሽ ጋር ትታያችኋለች። ቼሪ ምትል እና ሀቢ ምትል ሁለት ታስኮች ላይ አሳይቻችኋለሁ። አንድ ቼሪ እና አንድ ሀቢ ሚል እሱ እሱን አሳይቻችኋለሁ፣ አይታችሁ ከሆነ እዛ ላይ ማለት ነው። ስለዚህ እነሱን ሪሲቭ ስታደርጉም ሆነ ስትሰጡ የሚሰጣችሁን ታስክ ቅድም ስነግራችሁ ነበረ። ስለዚህ እነዚህ ናቸው እዚህ ጋር የምታያቸው ቼሪ እና ሀቢ የሚባሉት ማለት ነው። እዚህ ጋር ሆቢ የሚላለ ሆቢ የሚለው ደግሞ ምንድን ነው? ይሄ ሆቢ የሚለው ማለት ነው። ለሰዎች እንደየስሜታችሁ ወይንም እንደተሰማችሁ ስሜት ወይንም እነዛ ሰው እንዳስተናገዱ ስሜት፣ በዛ መሰረት ምን መስጠት ነው ጊፍት መስጠት ነው። ለምሳሌ የሆነ ሰው የሚገርም ንግግር ቢናገር ለእሱ ማጨብጨብ ብትፈልጉ እዚህ ጋር ይኸው የማጨብጨብ ምልክት አለች። ወደ 300 ኮይን ነው። እሷን ትነኩና ምን ታረጋላችሁ? ሴንድ ትሉታላችሁ ማለት ነው። ከዛ ለዛ ሰው በስሜታችሁ መሰረት ምን ሰጣችሁት? ጊፍት ሰጣችሁት ማለት ነው። ለምሳሌ የሆነ ሰው በጣም የሚያስቅ ነገር እዚህ ፓርቲ ላይ ቢናገር እዚህች ጋር ላፍ ምትላለች ትመለከታላችሁ። ሶ እሱን ትነኩና ሴንድ ስትሉ ለዛ ሰው በሳቅ መልክ ይሄዳል። የሚያሳዝን ነገር ቢናገር ማልቀሳችሁን ወይም ስሜታችሁን ለመግለጽ እንደዛው ትነኩና ሴንድ ስትሉት ወደ ሦስት መቶ ኮይን ነው በማልቀስ ስሜት ሆኖ እዛ ሰው ጋር ይሄዳል ማለት ነው። የምፈልጉት ሰው ጋር ማለት ነው። ስለዚህ ሆቢ የምንለው እንደየስሜቶቻችን ስሜቶቻችን፣ ወይ እንደዛ ሰው እንደተቀመጥንበት ሰው እንደሚያሳየን ስሜት በዛ መሰረት ጊፍት የምንሰጥበት ቦታ ነው። እዚህ ጋር አራተኛው ዋናው ምንድነው? ባክፓክ ምንለው ነው ባክፓክ ምንለው ስንገባ እዚህ ጋር እንደምታዩት ቅድም ፍላወሮች ብያችኋለሁ እነዛ ፍላወሮች እኙት እና እና ደግሞ ሪከመንዴሽን ካርድ የምንላቸው እኚህ ሪከመንዴሽን ካርዶች አሉ። እነዚህ ሁለት ነገሮችን በደንብ ማስተዋል አለብን፣ ሁለቱ ነገሮች ማለት ነው። እነዚህ ፍላወሮች ለሰዎች ስንሰጣቸው ለእኛ ኮይን ሆነው የሚገቡ ናቸው። ወደኛ ኮይን ሆነው የሚገቡ ናቸው ማለት ነው። ለምሳሌ እኔ ይህንን አስር እዚህ ጋር ትመለከታላችሁ። እዚሽ ጋር ሴንድ የምትል ምልክት አለች። ኮይንን ተመልከቱ። እዚ ጋር ያለኝ ኮይን ስንት ነው? ሀምሳ ነው። አሁን እንዴት እንደሚጨምር ላሳያችሁ ነው። ፍላወሩን ሰብስቤ የመጣውኝ ወደ አርባ ፍላወር አለኝ። እዚሽ ጋር ፎርቲ ታይምስ ይላል የሚታያችሁ ከሆነ። ስለዚህ አሁን ምን አደርጋለሁ? ይሄንን ሴንድ ለዋለሁ። መቶ ሰላሳ ሆነልኝ ማለት ነው። ምን እኔ ለልጁ ምን ሰጠሁት? ፍላወር። ሲሰጠው ፕላትፎርሙ ደግሞ ምን አደረገ? ለእኔ ወደ መቶ ሰላሳ ኮይን ሰጠኝ ማለት ነው። ሶ እንደዚህ እያደረጋችሁ ሰው ቤት የምትሰጡት ነው። ይሄኛው ሌላው ኤክስፓየርድ ኢንሰርት ኢንሰርቲ ሀውርስ የሚለው ይሄ ሪከመንዴሽን ካርድ የሚለው ማለት ነው። ማስተዋል ያለባችሁ ኤክስፓየር ያደርጋል ወይንም ደግሞ ለሰዎች ሄዳችሁ ካልሰጣችሁ፣ ሰምቲንግ ካላደረጋችሁበት ኤክስፓየር የሚያደርግ ካርድ ነው ይሄ ካርድ ማለት ነው። የዚህ ካርድ ጥቅም ሪከመንዴሽን ካርድ ቅድምን በተደጋጋሚ ብያችኋለሁ። ሰው ቤት ሄዳችሁም ሊሆን ይችላል ራሳችሁ ቤት ምን የሚያደርግ ነው ይሄ ሰዎች ቫይራል እንዲሆኑ እንዲታዩ የሚያደርጋቸው ቦታ ነው ማለት ነው። ስለዚህ ይህንን አሁን ለምሳሌ እኔ ሴንድ ብለው ሪኮመንዴሽን ካርድ ለልጁ እየሰጠሁት ነው። እዚህ ጋር የሚጨምርልኝ ኮይን ምናምን የለም እሱ እንደዛ የለም እዚህ ጋር ሶ ሪኮመንዴሽን ካርድ ለዛ ሰው ትሰጡታላችሁ። ቫይራሉ ቫይራል እንዲሆኑ ወይንም እንዲታይ እየረዳችሁት ነው ማለት ነው ይህንን ሰው ወይንም ሄልፕ እያረጋችሁት ነው እራሳችሁ ቤት ላይም እንደዚህ ቁጭ ብላችሁ ላይቭ ላይ መልቀቅ ትችላላችሁ ማለት ነው። ስለዚህ የምናገኛቸውን ፍላወሮች እና የምናገኛቸውን ሪኮመንዴሽን ካርዶች በዚህ መልክ መጠቀም እንችላለን። ይህንን በደንብ በማስተዋል እንድታደርጉት ይሁን ማለት ነው።